ሰላም ሰላም ጤና ይስጥልን ክብራስና ክብራም ተመልካቾቻችን፣ የአክብሮት ሰላምታችንን እያቀረብን እንደ ወትሮው ሁሉ በዚህ ሰዓት ወደ እናንተ የሚደርሰው ስፖርታዊ የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬም ዕለተ አርብ መስከረም 23 2018 ዓመተ ምህረት የተለያዩ ስፖርታዊ መረጃዎችን ይዘናል ወደ እናንተ እያደረስን ቆይታ እናደርጋለን። አብራችሁን ሁኑ። ወደ ቀዳሚው መረጃችን አልፈናል። የተወዳጁ ኢንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። በተወዳጁ ኢንግሊዝ ፕሪሚየር ሊግ የ2026 የውድድር ዘመን የስምንተኛ ሳምንት መርሃግብር ጨዋታዎች ከዛሬ ምሽት ጀምረው ነገና ከነገ በስቲያም ቀጥለው የሚከናወኑ ይሆናሉ። በመርሃግብሩ ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል ደግሞ የሳምንቱ ታላቁ ጨዋታ በስታንፎርድ ብሪጅ ይከወናል። በፕሪሚየር ሊጉ መሪ ክለብ ሊቨርፑል እና እንደዚሁም በምዕራብ ለንደኑ ክለብ ቼልሲ መካከል ነው የሚከናወነው። ይህ ጨዋታ ምሽት አንድ ሰዓት ከ30 ላይ የሚደረግ ጨዋታ ነው። በለተ ቅዳሜና በበርካታ የእግር ኳስ አፍቃሪያን ዘንድ ይጠበቃል። ዛሬ ምሽት ግን የሚደረጉትን የመርሃ ግብር ጨዋታዎች እንጠቁማቸውና ትኩረት ያደረግንባቸውን ጨዋታዎች እንደዚሁ መረጃዎች የምንሰጣቸው ይሆናል። ዛሬ ምሽት በቫይታሊቲ ስቴዲየም ምሽት አራት ሰዓት ላይ በርንማውዝ እንደዚሁ በሜዳው ፉልሃምን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በርንማውዝ በዘንድሮ ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ በጣም ሰርፕራይዝ ከሆኑ ክለቦች መካከል አንደኛው ሆኗል። የአሰልጣኝ አንዲ ራዮላው ቡድን ማለት ነው አምናም በእርግጥ የተለያዩ ተጫዋቾችን በክረምቱ የተጫዋቾች የዝውውሩ መስኮት ላይ ቢለቅም ነገር ግን ቡድኑ እንደ ቡድን በጣም ጠንካራ ጉዞን በማድረግ ላይ ነው የሚገኘው ስድስተኛ ደረጃ ላይ ይገኛል 11 ነጥቦችን ሰብስቦ ማለት ነው ይህንን ጨዋታ ደግሞ ድል ማድረግ ከቻለ የበለጠ ደረጃውን ማሻሻል የሚችልበትን አጋጣሚ መፍጠር ይችላል ማለት ነው የአሰልጣኝ ማርኮ ሲልቫውን ቡድን በተመሳሳይ ጥሩ ጉዞ በማድረግ ላይ ነው የሚገኘው ማለት እንችላለን አሁን ላይ ፉልሃም በደረጃ ሰንጠረዡ 11ኛ ደረጃ ላይ ነው የሚገኘው የሰበሰባቸው ነጥቦች ደግሞ ስምንት ናቸውና ሁለቱ ቡድኖች የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ዛሬ ምሽት አራት ሰዓት ሲል ጅማሮን የሚያደርግ ይሆናል። ሌሎች ጨዋታዎች እንግዲህ በነገ ሁለት ቀጥለው ይከናወናሉ። አዲስ አዳጊው ክለብ ሊድስ ዩናይትድ እንደዚሁ በሜዳው የሰሜን ለንደኑ ክለብ ቶተናሃም ሆትስፐርስን ያስተናግዳል። ይህ ጨዋታ ደግሞ ቀን ስምንት ሰዓት እስከ ሰላሳ ሲል ጅማሮን የሚያደርግ ነው የሚሆነው። ቀን አስራ አንድ ሰዓት ላይ በኩል ተመሳሳይ ጊዜ ሁለት ጨዋታዎች ይከናወናሉ። ከነዚህ ጨዋታዎች መካከል የሰሜን ለንደኑ ክለብ አርሰናል በሜዳው ኤሚሬትስ የምስራቅ ለንደኑ ክለብ እንደዚህ ዌስታም ዩናይትድ የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች እንግዲህ የለንደን ደርቤ ጨዋታቸውን ነው የሚያደርጉት። አንደኛው ምስራቅ ነው፣ አንደኛው የሰሜን ለንደን ነው ማለት ነው እና አርሰናል በተከታታይ ጨዋታዎች ድል እየቀናው ይገኛል። ያሰልጣኝ ሚካኤል አርቴታው ቡድን እንግዲህ የስኳድ ዴብዙ እጅግ በጣም ጥልቅ ነው። ትልልቅ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ላይ አስፈርሟል። አሁን ደግሞ በተለይ ከሊቨርፑል ጋር በነበረው ጨዋታ ከተሸነፈ በኋላ የማጥቃት እንቅስቃሴው ብዙ አሰልጣኞች እና በእግር ኳሱ ሊቃን ሲተች ነበር አሰልጣኝ ሚካኤል አርቴታ ይህን እነዚህን ስታሮች ይዞ በደንብ አፈግፍጎ ነው እየተጫወተ የሚገኘው መከላከልን መሰረት ያደረገ እንቅስቃሴ ያደርጋል ይሄ ለምን ሆነ እያሉ ሲተቹት ነበር የጨዋቱን ወይም ደግሞ የሚከተለውን የጨዋት ዘዬ ማለት ነው እና በፍጥነት ግን እነዚህን ሁኔታዎች በማሻሻል በደንብ አስጨንቆ እየተጫወተ ነው የሚገኘው ማለት ነው ውጤታማም እየሆነ ይገኛል ከኒውካስል ዩናይትድ እግር ኳስ ክለብ ጋር የነበረውን ጨዋታ እናስታውሳለን ከአንድ ለባዶ መመራት እንግዲህ ሁለት ለአንድ በሆነ ውጤት በሴንት ጄምስ ፓርክ ስቴዲየም ያንን የመሰለ ድል ይዞ መመለስ ችሏል። ባለቁት ደቂቃዎች ባስቆጠራቸው ጎሎች ማለት ነውና፣ አሁን ያንን መነቃቃት ይዞ በሳምንቱ መጨረሻ ቀናት ደግሞ በአውሮፓ ቻምፒየንስ ሊግ ውድድር መድረክ የግሪኩን ክለብ ኦሎምፒያኮስን እንደዚህ ሁለት ለባዶ በሆነ ውጤት አሸንፎ መመለሱ የሚታወስ ነው። አሁን ከነዚህ ድሎች በኋላ ደግሞ በነገውለት ቀን 11 ሰዓት ላይ በሜዳው ዌስትሃም ዩናይትድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። ይህንን ጨዋታ በመሀል ዳኝነት የሚመሩትም ዳኛ ታውቋል። ጆን ብሩክስ ናቸው ተብሏል። እንግዲህ ይህንን እንቅስቃሴ የምንመለከት ነው የሚሆነው። ሌላው በቫር ዳኝነት ደግሞ ማይክል ኦሊቨር ይህንን ጨዋታ ይመሩታል ተብሏል። ገብርኤል ማጋሌዥ በአስተማማኝ የጤንነት ሁኔታ ላይ እንደሚገኝ እየተገለጸ ይገኛል። ከኦሎምፒያኮስ ጋር በነበረው ጨዋታ ጉዳት አስተናግዶ ወጥቶ ነበር። ነገር ግን ከሜዳ የሚያረቅ ጉዳት እንዳልገጠመው ደግሞ አሰልጣኝ ሚካኤል አርቴታ ማረጋገጫ ተሰጥቷል እና በዚህ እንቅስቃሴ ላይ ከዊሊያም ሳሊባ ጋር እንደ ወትሮ ሁሉ ተጣምሮ የቋሚ አሰላለፍ ውስጥ ይገባል እየተባለ እየተነገረ ነው የሚገኘው ማለት ነው። ሌላው በዚሁ ሰዓት ላይ የሚደረግ ጨዋታ አለ። በኦልድ ትራፎርድ ስቴዲየም አሁንም እንግዲህ የቡድን ግንባታውን ጨርሶ ያላጠናቀቀው ማንቸስተር ዩናይትድ አዲስ አዳጊውን ክለብ ሰንደርላንድን ያስተናግዳል። ሰንደርላንድ በዘንድሮ ዓመት በጣም አስገራሚ ክለብ ሆኖ ነው እየተመለከት ነው የምንገኘው በወርሃ መስከረም ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከል እንግዲህ ሁለት ተጫዋቾችን ማስመረጡም የሚታወስ ነው ማለት ነው። አንደኛው እንደውም ግራኒት ዣካ ነው፣ የቀድሞ የአርሰናል ተጫዋች ማለት ነው። ሌላው አሰልጣኙ ራሱ ምርጥ ከሚባሉ የወርሃ መስከረም አራት አሰልጣኝ እጩዎች መካከል አንደኛው መሆኑ ይታወቃል። እና በደረጃ ሰንጠረዥም አሁን ላይ ሰንደርላንድ የሚገኝበትን ሁኔታ ስንመለከት እንግዲህ አምስተኛ ደረጃ ላይ ነው የሚገኘው። የሰበሰበው ነጥብ ደግሞ 11 ነው። መሪ ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ሆኗል ማለት ነው እና ሁለቱ ክለቦች የሚያደርጉት እንቅስቃሴ ይጠበቃል። ምሽት አንድ ሰዓት ከ30 ሲል የሳምንቱ ታላቁ ጨዋታ በስታንፎርድ ብሪጅ ይከወናል። የቼልሲ እና እንደዚሁ የሊጉ መሪ ክለብ ሊቨርፑል ጨዋታ ከወዲው ትልቅ ትኩረትን አግኝቷል። ሊቨርፑል እንግዲህ ከሽንፈት መልስ ነው። ሁለት ተከታታይ ሽንፈቶችን አስተናግዷል በእንግሊዝ ፕሪሚየር ሊግ በደቡብ ለንደኑ ክለብ ክሪስታል ፓላስ ሁለት ለአንድ በሆነ ውጤት የተሸነፈበትን አጋጣሚ ማስታወስ እንችላለን። በሳምንቱ መጨረሻ ቀናት ደግሞ በአጋማሽ ከትላንትና በስቲያ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ ወደ ቱርክ አምርቶ በራምስ ፓርክ ስቴዲየም በተደረገው ጨዋታ አንድ ለባዶ በሆነ ውጤት በጋላታ ስራ የተሸንፎን የተመለሰው ና። ይሄ እንግዲህ እንዲህ አይነት ስነ ልቦናን ይዞ ነው ወደ ሶስተኛው ጨዋታ የሚሸጋገረው። ቼልሲ ደግሞ ያለው ስብስብ አሁን ላይ በጣም አስገራሚ ነው። ወጣቶች ናቸው። በእርግጥ በውጤት ደረጃ ያናህል የደረጃ ሰንጠረዡ ፊት ላይ ከሚገኙ ክለቦች እኩል ባይገኝም፣ ነገር ግን የተጫዋቾቹ ኳሊቲ በጣም በጥሩ ሁኔታ እንዳለ እየተነገረ ነው የሚገኘው ማለት ነው። በአውሮፓ ቻምፒየንስ ሊግም ቤኔፊካን እንደዚሁ አንድ ለባዶ በሆነ ውጤት ማሸነፉ የሚታወስ ነው። ያንን ስነ ልቦና ይዘው በተቃራኒ ነው የሚገናኙት ማለት ይቻላል። ሁለቱ ቡድኖች የሚያደርጉት ጨዋታ ትልቅ ትኩረት አግኝቷል። ሊቨርፑል ወሳኝ ተጫዋች አጥቷል። ግብ ጠባቂ ዋሊሰን ቤከር በጉዳት ምክንያት እንግዲህ ለዚህ ጨዋታ ዝግጁ ያለመሆኑ እየተገለጸ ይገኛል። እንዲያውም እስከ ስድስት ሳምንታት ድረስ ነው አሁን ቢቢሲ ዩቲዩብ የወጣው መረጃ እየተመለከትኩኝ ነበረና ወደ ስድስት ሳምንታት ያህል ከሜዳን እንደሚርቅ እየተገለጸ ነው የሚገኘው እንግዲህ ቀጣይ ሊቨርፑል በዚህ ጨዋታ ላይ ምን ሊገጥመው ይችላል የሚለው ነገር አሁንም በጉጉት እንዲጠበቅ አድርጎታል፣ ጨዋታውን ማለት ነው። ሌላ እንግዲህ በለተ ሁድም በርከት ያሉ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። አስተንቪላ በሜዳው ቪላ ፓርክ ስቴዲየም አዲስ አዳጊውን ክለብ በርንሌን ያስተናግዳል። ይህ ጨዋታ ቀን 10 ሰዓት ላይ ይደረጋል። በዚሁ ሰዓት በርከት ያሉ ሌሎች ጨዋታዎች ይደረጋሉ። ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም ክሪስታል ፓላስን ያስተናግዳል። ኒካስል ዩናይትድ እንደዚሁ በሴንት ጀምስ ፓርክ ስቴዲየም ከኖቲንግሃም ፎረስት ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። ኖቲንግሃም ፎረስት እንግዲህ አሰልጣኝ ኑኖ ሳንቶስ ኑኖ ሳንቶስን እንደዚሁ ካሰናበተ በኋላ የውጤት ቀውስ ውስጥ ነው የሚገኘው እንግዲህ ከክለቡ ባለሀብት ጋራ አሰልጣኙ በገቡት ግጭት ነበረ አሰልጣኙን ያሰናበቷቸው ማለት ነው። አሁን ዌስትሀም ዩናይትድን ተረክበው ነው እየተመለከትን የምንገኘው። እና እሳቸውን እንግዲህ አሰናብተው አንጄ ፖስቴ ኮግሉን አምጥተው ነበር፣ የቀድሞ የቶተንሃም ሆትስፐርስን አሰልጣኝ ማለት ነው። አሁን ግን እሳቸውም ውጤት እየቀናቸው አይደለም የሚገኘው። እና አንዳንድ ጊዜ እንግዲህ የክለብ ባለሀብቶች አሰልጣኞች ላይ የሚያሳድሯቸው ተጽዕኖዎች የክለቡን ውጤት የቡድኑን ውጤት ሊያበላሹ እንደሚችሉ አመላካች ነገሮችን ነው እየተመለከትን የምንገኘው ማለት ነው። ትላንት ምሽትም እንደዚሁ ተሸንፏል፣ ሽንፈት አስተናግዷል። ኖቲንግሃም ፎረስት በኢሮፓ ሊጉ እየተወዳደረ እንደሚገኝ ይታወቃል። እና ተከታታይ ሽንፈቶችን እያስተናገደ ነው የሚገኘው። ከኒውካስትል ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ኒውካስትል ዩናይትድ በአርሴናል በፕሪሚየር ሊጉ ቢሸነፍም ነገር ግን በአውሮፓ ቻምፒዮንስ ሊግ የውድድር መድረክ ደግሞ ድል ማድረጉ የሚታወስ ነው ማለት ነው። ሌላ ወልቨርሃምፕተንን ድረስ ከብራይተን፣ እንደዚሁ ብሬንትፎርድ ሲቲ ደግሞ ከማንቸስተር ሲቲ ጋር የሚያደርጉትም ጨዋታ ይጠበቃል። ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሁለታቻ በሆነ ውጤት ጨዋታውን አጠናቆ መመለሱ የሚታወስ ነው ማለት ነው። የእንግሊዝ ፕሪሚየር ሊግ የአጠቃላይ ጨዋታ ሁኔታዎች ይህንን ይመስላሉ። የደረጃ ሰንጥረጁ ስንመለከት ሊቨርፑል 15 ነጥቦችን ሰብስቦ በቀዳሚነት ይመራል። አርሴናል በ2 ነጥብ ዝቅ ብሎ 13 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ፣ ቶተናሃም ሆትስፐርስ፣ አዲስ ታዳጊው ክለብ ሰንደርላንድ፣ ቶተናሃም እንደዚሁ በርንማውዝን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘዋል ማለት ነው። ይህንን ተመልክተናል። ካፍታ ቆይታ በኋላ ስንመለስ በቀጥታ ደግሞ ወደ ስፔንና የጣሊያን ሴሪያ የጨዋታዎችን ወደ እናንተ የምናደርስ ይሆናል። አብራችኑ ነው። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5-20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል። ይህ ናሁ ቴሌቪዥን ነው። ክብራትና ክብራንን ተመልካቾቻችን እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የተወዳጁ እንግሊዝ ፕሪሚየር ሊግን የተመለከቱ መረጃዎችን ወደ እናንተ አደርሰናል። አሁን ደግሞ ወደ ስፔን በማቅናት የስፔን ላሊጋ ላይ የቀጣይ መርሃ ግብር የስምንተኛ ሳምንት መርሃ ግብር ጨዋታዎችን ደግሞ እንመለከታለን። ከዛሬ ምሽት ጀምረው የሚደረጉ ጨዋታዎች አሉ። ዛሬ ምሽት አራት ሰዓት ላይ ኦሳሶና ከኤታፌ በሚያደርጉት ጨዋታ የመርሃ ግብሩ መጋረጃ የሚገለጽ ነው የሚሆነው። በነገ ዕለትም እንደዚሁ ጨዋታዎች ቀጥለው ይከናወናሉ። ጅሮና ከቫሌንሺያ ሌላ ቀን 11 ሰዓት ከ15 ሲል ጅማሮን የሚያደርግ ጨዋታ ነው። አትሌቲክ ቢልባኦ ከሪያል ማሎርካ ምሽት 1 ሰዓት ከ30 ላይ ይደረጋል። ሪያል ማድሪድ እንግዲህ ከሽንፈት መልስ ጨዋታውን ያከናውናል። በእርግጥ በሳምንቱ አጋማሽ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ድል አድርጎ ተመልሷል። ወደ 13 ሰዓት የፈጀ በረራካ አድርጎ በአውሮፓ ቻምፒየንስሊግ የውድድር መድረክ አምስት ለባዶ በሆነ ውጤት ድል አድርጎ መመለሱ የሚታወስ ነበርና በላሊጋው ግን ማድሪድ ደርቢ በአትሌቲኮ ማድሪድ አምስት ለባዶ በሆነ ውጤት ተሸንፏል። ይሄ ቡድንና መሪነቱንም ለባርሴሎና ማስረከቡ የሚታወስ ነው። በዚህኛው ሳምንት ወደ ድል ለመመለስ በላሊጋው እንደዚሁ ጨዋታውን ያደርጋል። ይህ ጨዋታ በሳንቲያጎ በርናቦ የሚደረግ ጨዋታ ነው። ጠንካራ ነው ይህም እንቅስቃሴ የሚኖረው ተብሎ ነው የሚጠበቀው። ቪላሪያል ምክንያቱም በዘንድሮ ዓመትም አምናም በጣም አስገራሚ እንቅስቃሴ ሲያደርግ የነበረ ክለብ ነው። በጣም ጥሩ ጥሩ ኳሊቲ ያላቸው ተጫዋቾች በዚህ ቡድን ስብስብ ውስጥ አሉና ይህ ጨዋታ ምሽት አራት ሰዓት ላይ ይደረጋል። ሌላ በለተ እሁድ የላሊጋው ሰው መርሃ ግብር ጨዋታዎች እንደዚሁ ቀጥለው ሲከናወኑ አላቬስ ከኤላቼ ጋር ጨዋታቸውን ያደርጋሉ ይህ ጨዋታ ቀን 9 ሰዓት ሲል የሚደረግ ይሆናል ሴቪያ ከባርሴሎና ኤስፓኞል ከሪያል ቤትስ ሪያል ሶሲዳድ ከሪያል ቫልካኖ ጋር የሚያደርጉትም ጨዋታ እንደዚሁ ከሚጠቀሱ ተጫዋቾች መካከል ናቸው ሴልታ ቪጎ ከአትሌቲኮ ማድሪድ ደግሞ ምሽት አራት ሰዓት ላይ የሚደረግ ነው የሚሆነው ማለት ነው። በዚህ ሳምንት የሚደረጉት የላሊጋ ጨዋታዎች ይህንን ነው የሚመስሉት ማለት ነው። የደረጃ ሰንጠረዥን እንግዲህ ባርሰሎና ነው በቀዳሚነት እየመራ የሚገኘው በ19 ነጥብ። 18 ነጥብ ያለው ደግሞ ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። ቪላሪያልና አዲስ አዳጊው ክለብ ኤሊቼ በጣም አስገራሚ ጉዞን በማድረግ ላይ ይገኛሉ። ሶስተኛና አራተኛ ደረጃ ላይ ተቀምጠዋል ማለት ነው። ክሊያን ምባፔ የከፍተኛ ጎል አስቆጣሪነቱን ትራክ እየመራ ነው የሚገኘው። የላሊጋ ጨዋታዎች ይህንን ይመስላሉ። በቀጥታ በሴሪያ ደግሞ የሚደረጉትን ጨዋታዎች እናደርስና ጫጭር ስፖርታዊ መረጃዎችን ወደ እናንተ አደርሰን የዛሬ ዕለት አርብ የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። የጣሊያን ሴሪያ የቀጣይ ሳምንት መርሃ ግብር ጨዋታዎችም ከዛሬ ምሽት ጀምረው ይደረጋሉ። ቬሮና ከሳሶሎ የሚያደርጉት ጨዋታ የሴሪያው መክፈቻ ነው የሚሆነው ቀን በለተ ቅዳሜ እንደዚሁ የመራ ግብሩ ቀጣይ ጨዋታዎችም ቀጥለው ይከናወናሉ ፓርማ ከኤሊቼ ላዚዮ ከቶሪኖ ኢንተር ሚላን ከክሪሞንሴ እንደዚሁም አታላንታ ከኮሞ ጋር ጨዋታቸውን ያደርጋሉ በለተ ሁድ ደግሞ ዩዲኔዜ ከካግላሪ ቀን 7 ሰዓት ከ30 ላይ ቦሎኛ እንደዚሁ ከኤስ ሚላን ጋር ከፒዛ ጋር የሚያደርጉት ጨዋታ ይጠበቃል በሴሪያው በጣም ተጠባቂው ጨዋታ በዩቬንቱስ እና በኤስ ሚላን መካከል ይደረጋል ዩቬንቱስ በሜዳው አሊያንዝ ነው ይሄን ጨዋታ የሚያከናውነው። ኤሲ ሚላን በዘንድሮ ዓመት አጀማመሩ በጣም ጥሩ ነው። ባሳለፍነው ሳምንት በሴሪያው እናስታውሳለን ናፖሊን እንግዲህ ማሸነፉን ተከትሎ የደረጃ ሰንጠረዥ ዋናት ላይ መቀመጡ እናስታውሳለን። በዚህም ጨዋታ ላይ ድል የሚቀናው ከሆነ የበለጠ መሪነቱን አጠናክሮ የሚቀጥልበትን ሂደት ማመቻቸት ይችላል። ከዛ በፊት ግን ናፖሊ እንደዚሁ በዲያጎ አርማንዶ ማራዶና ስቴዲየም ጄንዋን ያስተናግዳል። ፊዮሬንቲና እንደዚሁ ከሮማ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን ስቧል ማለት ነው። የሊጉን የደረጃ ሰንጠረዥ እኩል 1212 ነጥብ ያላቸው ኤስ ሚላን ናፖሊና ሮማ በተከታታይ ሳይ እየመሩ ይገኛሉ። ወራጅ ቀጠናው ስፍራ ላይ ደግሞ አዲስ አዳጊው ክለብ ፒዛ እንደዚሁ ጄኖዋና ሌቼ ይዘውት ነው እየተመለከትን የምንገኘው ማለት ነው። የጣሊያን ሴሪያ ጨዋታዎች ይህንን ይመስላሉ። ስንመለስ በቀጥታ አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አሁንም አብራችሁን ነው። እነሆ የምስራች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 በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የተለያዩ አጫጭር ስፖርታዊ መረጃዎች ይፋ እየሆኑ ይገኛሉ። የማንቸስተር ዩናይትድን ጉዳይ እናስቀድም። ማንቸስተር ዩናይትድ እግር ኳስ ክለብ እንግዲህ የውጤት ቀውስ ውስጥ ነው የሚገኘው። ከአሰልጣኝ ሰር አሌክስ ፈርጉሰን ስንብት በኋላ እንግዲህ ወይም ደግሞ በራሳቸው ፍቃድ ክለቡን ከለቀቁ በኋላ እንግዲህ የመጡት አሰልጣኞች ሁሉ የማንቸስተር ዩናይትድን ገናናነት ማስቀጠል አልቻሉም። እስካሁን ድረስ የመጡት ትልልቅ አሰልጣኞች እንደነ ጆዜ ሞሪኒዮን ማንሳት እንችላለን። ዴቪድ ሞይስ ነበሩ እንግዲህ ከሰር አሌክስ ፈርጉሰን እጅ ይህንን የተረከቡት ማለት ነው። የማንቸስተር ዩናይትድን የማሰልጠን ሚና ማለት ነው። እሳቸውም እንግዲህ እዚህ ግባ የሚባል ታሪክ ሳይሰሩ ነበረ ከቡድኑ ጋር የተለያዩት ማለት ነው። ከዛ በኋላ እንደ ጆዜ ሞሪኒዮ ማስተዋወስ እንችላለን። እንደዚሁ ሉዊስ ቫናሃልን ማስተዋወስ እንችላለን። እነ ኦሌ ጉናር ሶልሻየር እንደዚሁ መጥተው እነሱ እንደውም በአንጻራዊነት የተሻለ ብዙም የማሰልጠን ልምድ ሳይኖራቸው የተሻለ ነገር ሰርተው መሄድ የቻሉበትን አጋጣሚ ተመልክተናል። ሮበን አሞሪም ደግሞ ቡድኑ ከመረከባቸው በፊት ደግሞ ኔዘርላንዳዊ አሰልጣኝ ኤሪክ ቴንሃግን በተመሳሳይ እንደዚሁ ቡድኑን የውጤት ቀውሱ ውስጥ ከተውት ነበር ያመሩት ወደ ሌላ ክለብ ወይም ከክለቡ ጋር የተሰናበቱት ማለት ነውና፣ አሁንም እንግዲህ የቁልቁለት ጉዞ እንደቀጠለ ነው። ሌላ አሰልጣኝ ለማምጣት እያማተረ ነው የሚገኘው። ውስጥ ውስጡን እንግዲህ ሰር ጂም ራትክሊፍ አሁን ፍቃድ ስለመስጠታቸው እየተገለጸ ይገኛል። አዲስ አሰልጣኝ መጥቶ እንዲረከበው ማለት ነው። የጨዋታ ገደብም እንደተሰጣቸው ነው እኚህ ፖርቹጋላዊ ወጣቱ አሰልጣኝ እየተነገረ የሚገኘው ማለት ነው እና ምናልባትም አሁን ከሰንደርላንድ ጋር የሚያደርጉት ጨዋታ በሳምንቱ መጨረሻ ቀናት ለአሰልጣኝ ሮበን አሞሪም መቆየትና መሰናበት ትልቅ ሚና እንዳለው እየተገለጸ ነው የሚገኘው ማለት ነው። በኦልድ ትራፎርድ ስቴዲየም የሚደረገው ይህ ተጠባቂ ጨዋታ፣ በእርግጥ ይህንንም ጨዋታ ቢያሸንፉ ቀጣይ ጨዋታዎች ላይ ትልቅ ትኩረት እንደሚደረግባቸው እየተገለጸ ነው የሚገኘው ማለት ነውና፣ ከዛ ጋር ተያይዞ እንግዲህ በእጩነት ሰሞኑን ብዙ አሰልጣኞች ለማንቸስተር ዩናይትድ እንደዚሁ ስለመታጨታቸው እየተገለጸ እንደነበረ ወደ እናንተ መረጃ ስናደርስ ነበረ ማለት ነው። እንደነ ኦሊቨር ግላንስነርን አንስተናል። እንደዚሁ የእንግሊዝ የቀድሞ ብሔራዊ ቡድን አሰልጣኝ ሳውዝጌትን ስናነሳ ነበረ። ሌሎችም አንስተናል። ጃቪ ኤርናንዴዝን በተመሳሳይ የቀድሞ የባርሴሎና አሰልጣኝ አሁን ያለ ስራ ነው የተቀመጠው፣ እና ይህም አሰልጣኝ ምናልባት ዩናይትድን ሊረከብ የሚችልበት እድል እንዳለ እየተነገረ ነበር። አሁን ደግሞ አዳዲስ እንደዚህ ወጪ አሰልጣኞች በማንቸስተር ዩናይትድ ሊስት ውስጥ እየተካተቱ እንዳሉ እየተገለጸ ይገኛል። የቀድሞ መድፈኛ እንዲሁም በቼልሲ በባርሴሎና፣ በተጫዋችነት በሞናኮ የምናውቀው ሴስክ ፋብሪጋዝ አሁን ኮሞን ነው እያሰለጠነ የሚገኘው የሴሪያውን ክለብ ማለት ነው። እጅግ በጣም የሚገርም እንቅስቃሴ በማድረግ አምና አስረኛ ደረጃን ይዞ ነበር ያጠናቀቀው፣ 41 ነጥቦችን ይዞ። ዘንድሮም አስገራሚ ጉዞ በማድረግ ላይ ይገኛል። ይህ ወጣት አሰልጣኝ ማለት ነው የሴሪያውን ክለብ ኮሞን ይዞ እና ማንቸስተር ዩናይትድ ን ቢረከቡ ውጤት ሊያመጡ ይችላሉ ተብለው በማንቸስተር ዩናይትድ ሰዎች አመራር ሰዎች እንግዲህ ትልቅ ተስፋ ከተጣለባቸው ወጣት አሰልጣኞች መካከል አንደኛው ሴስክ ፋብሪ ጋዝ ነው ተብሏል። ሌላኛው ደግሞ የራሱ የማንችስተር ዩናይትድ የቡድኑ ሌጀንድ ቀደምም ሲል በአሰልጣኝነት ተረክቦት የተሻለ ነገርና የተሻለ ተስፋ ማሳየት የቻለው ኦሊገነር ሶልሻየርም ከዚህ ስም ዝርዝር ውስጥ ስለመካተታቸው እየተገለጸ ነው የሚገኘው ማለት ነው። ቤሽክታሽን ሲያሰለጥን ነበር የቱርኩን ክለብ። ኦሊገነር ሶልሻር ከውጤት መጥፋት ጋር መሰናበቱ ይታወሳል። ነገር ግን በማንቸስተር ዩናይትድ ቤት ያሳየው እንቅስቃሴ በጣም ግሩም ስለነበረ ዳግም ቢመጣ የተሻለ እድል ቢሰጠው ደግሞ ቡድኑም ካሁን ካለበት የውጤት ቀውስና ውጥንቅጥ ሊያወጣው ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። እንግዲህ ማንቸስተር ዩናይትድ የትኛው ላይ ልባቸው ሊያርፍ ይችላል? የትኛውን ሲቪ አወዳድረው የተሻለውን አሰልጣኝ አምጥተው ከቀድሞ ገናናነቱ ውጤት ጋር ሊያገናኘው ይችላል የሚለው ነገር እየተገለጸ ነው የሚገኘው ማለት ነውና፣ ማንቸስተር ዩናይትድን በተመለከቱ እንግዲህ አሁን ላይ ያሉት ስላ አሰልጣኝ ለውጥ ነው። በርከት ያሉ መረጃዎች እያወጡ የሚገኙት ማለት ነው እና በቀጣይ እንግዲህ ምናልባት በተለይ በሳምንቱ መጨረሻ ቀናት የስምንት ሳምንት መርሃ ግብር ውጤት ከተጠናቀቀ በኋላ በተለይ ለአሰልጣኙ መሰንበትና እንደዚሁ መሰናበት ወሳኝ ነገር ይሰማል ተብሎ ነው እየተነገረ የሚገኘው ማለት ነው። ወደ ሌሎች ስፖርታዊ መረጃዎች ስናልፍ አርሴናልን የተመለከተ መረጃ አለ። በርካቶችን እያነጋገረ ነው የሚገኘው። በተለይ ለአርሰናል ደጋፊዎች ደግሞ ጥሩ ነገር ይዞ ይመጣ ይመስላል። በእርግጥ አርሰናል አሁን ያለው የስኳድ ዴብዝ ምናልባት በጃንዋሪ ወይም ደግሞ የጥሬ ተጫዋቾች የዝውውር መስኮት ላይ አርሰናል ወደ ገበያ ሊያወጣ ይችላል ተብሎ ነበር ነገር ግን አሁን እየወጡ ያሉ መረጃዎች ግን አርሰናል በክረምቱ የተጫዋቾች የዝውውር መስኮት የከፈተውን በርካታ ተጫዋቾች የማምጣበትን አጀንዳ አሁንም በጥር የተጫዋቾች የዝውውር መስኮትም ሊያስቀጥል የሚችልበት መረጃ እንዳለ ነው እየተገለጸ የሚገኘው ማለት ነው። አርሴናል ኬናን ሄልዲዝን ከዩቬንቱስ ከሴሪያው ክለብ ለማስፈረም ፍላጎት አለው። ውስጥ ውስጡንም የተለያዩ ስራዎችን በመስራት ላይ እንደሚገኝ እየተገለጸ ነው የሚገኘው እስከ 60 ሚሊዮን ዩሮ ይገመታል ተጫዋች ዚ ዝውውሩ አካል ደግሞ ለማድረግ እንደዚሁ ትሮሳርድን ወደ አሊያንስ ወይም ደግሞ ወደ ቱሪኑ ክለብ ዩቬንቱስ በልዋጭ ለመስጠትም እንደዚሁ ስለመታቀዱ እየተገለጸ ነው የሚገኘው። ትሮሳርድ አሁን 30 ዓመቱ ላይ ነው የሚገኘው። በእርግጥ ከብራይተን ሲመጣ በጣም በአነስተኛ ዋጋ ነው የመጣው። ያለው ግልጋሎት ደግሞ እንደምትመለከቱት ነው። ተቀይሮ እየገባ በብዙ ጊዜ አርሰናልን የታደገበትን አጋጣሚ ማስታወስ እንችላለን እና ለአርሰናል ምናልባት ትሮሳርድ አሁን የሚገኝበት የእድሜ ሁኔታ ካልሆነ በስተቀር የሚያሳየው ግን ወቅታዊ አቋም በጣም ጥሩ ነው በተለይ በዘንድሮ አመት ደግሞ የተሻለ ነገር እያስመለከተ ይገኛል ማለት ነው በወጥነት ግን ይህንን ቱርካዊ ሀያ አመቱ ላይ የሚገኘውን ሄልዲዝን ለማምጣት እንደዚሁ መድፈኞቹ ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው ይሄ የሚሆነው ግን አሁን ላይ የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ነገሮችን ጀምረው በጥር ተጫዋቾች የዝውውር መስኮት ላይ ግን የዚህን ተጫዋች የእነዚህን ተጫዋች ቅያሬ ከ60 ሚሊዮን ዩሮ ጋራ እንደዚሁ ሊያሳኩት እንደሚችሉ እየተገለጸ ነው የሚገኘው ማለት ነው። በቀጣይ ምን ይሆናል የሚለውን ነገር እንመለከታለን ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ዕለት አርብ መስከረም 23 2018 ዓ ም ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ይንዱላ ቆይታ አድርጌያለሁ። በካሜራው በኩል ደግሞ እንደዚሁ ዘካሪያስ ሀይሉ ከኛ ጋራ ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።